ከኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የደረሰን መግለጫ እንደሚከተለው ይቀርባል። ኢትዮጵያ ከሕዝቦቿ ጋር እየመከረች ተግዳሮቶቿን በመሻገር ስኬቶቿን ታስቀጥላለች። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙኃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርገዋል። ውይይቶቹ በየዘርፉ ያሉ ፍላጎቶችንና ተግዳሮቶችን ለክቡር ጠቅላይ ሚኒስትር ፊት ለፊት ለማቅረብ እድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረጅም ጊዜ የሚፈቱት ላይ ደግሞ ትልም የተቀመጠባቸው ሆነው በስኬት ተጠናቀዋል።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 ማህበረ ኢኮኖሚያዊ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችንና ስጋቶችን ለመለየት መልካም እድል የፈጠሩ ነበሩ። ጠቅላይ ሚኒስትሩ መንግስት ለሀገር ሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማህበረሰብ ክፍሎች የተነሱ ጉዳዮች ወደ እቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋገጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚያ አጋጣሚ መንግስት ያሳስባል። ሀገራችንን ወደሚፈለገው ሁለንተናዊ ብልጽግና ለማሻገር ሁሉም የማህበረሰብ ክፍል የየራሱ ድርሻ እንዳለው መንግስት ያምናል። ሀገራዊ ራዕያችን የሚሳካውም በሁሉም የህብረተሰብ ክፍሎች ጥረትና ትጋት ነው። በሀገሪቱ የሚታዩ ተግዳሮቶችም መፍትሄ የሚያገኙት ስኬቶቻችንም የበለጠ የሚጎለምሱትና የኢትዮጵያ በጎ ገጽታ የሚጎላው ቀርቦ በመነጋገር በአላማ ላይ በመግባባት እንዲሁም የሚያጋጥሙ ችግሮች እየፈቱ በመሄድ ነው። ለዚህም መንግስት ከህዝብ ጋር የሚያደርገውን ውይይት አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ሰኔ 18 ቀን 2017 ዓ.ም